ሰላም ጤና ይስጥልኝ። ይህ ሐሳብ ዴሊ ነው። በዛሬው ሐሳብ ዴሊ ሁለት አጀንዳዎችን እናነሳለን። የመጀመሪያው ኢትዮጵያ የቱሪዝም መዳረሻዎቿን እያሰፋች እያለማች ትገኛለች። ሁለተኛው አጀንዳችን ፊርማው ሳይደርቅ ውሎ የተቀደደው የጋዛ ስምምነት እንመለከታለን። አብራችሁን ቆዩ። ተቀዳሚ ሙፍቲ ሐጂ ኡመር እንድሪስ ከሁሉም በፊት ሰውነት ይቀድማል። ይህ ከአንደበታቸው የማይጠፋ ንግግራቸው ነው። በወሎ ክፍለ ሀገር ግንቦት 21 ቀን በ1929 ተወለዱ። ከ50 በላይ ሃይማኖታዊ መጽሐፎችን ጽፈዋል። እንዲሁም ቁርአንን ከ300 ጊዜ በላይ ተርጉመው አስተምረዋል። እንዲሁም ከ80 8 በላይ ያልታተሙ የእጅ ጽሑፎች አሏቸው። ከ25 ዓመት በፊት የአዲስ አበባ መጅሊስ ምክር ቤት የሙፍቲነት ማዕረግ ሰጥቷቸዋል። እንዲሁም በደርግ ዘመን የኢትዮጵያ እስልምና ጉዳዮችን መስራች ናቸው። ለመላው የእስልምና ተከታዮችና ወዳጅ ዘመዶቻቸው መጽናናትንም እንመኛለን። ወደ ዋናው ጉዳያችን እናልፋለን። ኢትዮጵያ ያላትን እምቅ አቅም በመግለጥ ላይ ነች። ኢትዮጵያ የቱሪዝም መዳረሻዎችንም በሰፊው እያሰፋች ነው። የሶፍኡመር ዋሻና ፕሮጀክቶቹን እንመልከት። ይሄ ፕሮጀክት በአዲስ መልክ የተሰራ እንዲሁም ፕሮጀክቱን ከዘመናዊው አካል ጋር በተሰናሰለና በተጣጣመ መንገድ የተሰራ ነው። ይሄ ፕሮጀክት ከቅርሱ ጋር ተስማሚ ተደርጎ ከመሰራቱን በላይ ዲዩሬቢሊቲን ስታንዳርድ አድርጎ የሄደ ነው። እንዲሁም ደረጃውን የጠበቀ ሎጆችን በአካባቢው ላይ ተሰርተዋል። ከኢኮ ጋር እንዲስማማ ተደርጎ የተሰራ ስራዎችንም ተመልክተናል። እንዲሁም በሀገራችን ለመጀመሪያ ጊዜ ቱሪዝምን ለማነቃቀጥ ተብሎ አንድ ስራ ተሰርተዋል። ይሄውም በአካባቢው ላይ የባቡር መንገድ ነው። ይሄ የባቡር መንገድ አራት ነጥብ ሶስት ኪሎ ሜትር የሚረዝም ሲሆን ያለማንም እርዳታ ኢትዮጵያ በራሷ አቅም ሰርተዋለች። የዚህ ባቡር አካሄዱ እያንዳንዱን የቱሪዝም ዶቶች እያገናኘ ሀገራዊ ፋይዳውን የሚጨምር ይሆናል። የዚህ ባቡር አሰራር ቱሪስቶች ከላይ ሆነው እንዲመለከቱ፣ እንዲሁም ከውስጥ ሆነው ኦብዘርቭ እያደረጉ እንዲሄዱ ያስችላል። እንደዚህ አይነት ፕሮጀክቶች ኢትዮጵያ ያላትን አቅም በመግለጥ ላይ ትገኛለች። እንዲሁም ኢትዮጵያ ነባር ቅርሶቿንም በማደስ ላይ ትገኛለች። ይሄ ለኢትዮጵያ የጭስ አልባ ኢንዱስትሪው ላይ ከፍተኛ የሆነ አስተዋጽኦ እያደርጋል። እንዲሁም ኢትዮጵያን ምን ያክል እናቃታለን? ይህን ጥያቄ ለሁላችም ይቀመጥ። እኛ ባህር ማዶ ሄደን ዱባይን፣ ኳታርን ስንመኝ አጠገባችን ኢትዮጵያ ብዙ እምቅ አቅም ይዛ ተቀምጣለች። ምዕራባውያን የእኛን ማየት ይመኛሉ። እኛ የእነሱን አርማታ እናነጻጽሩ ኢትዮጵያ አቅሟን እየደመረች እያሰናሰለች አቧራ እያራገፈች እሴት እየጨመረች ያላትን እምቅ አቅም ለዓለም እያሳየች ትገኛለች። በነገራችን ላይ አንድ ነገር እናንሳ። ሀ አቅምን አለማወቅ፣ ሀ ያለንን ሀብት አለማወቅ፣ ይሄ የድርጅታችን አንደኛው ሞቶም ስለሆነ ነው። በነገራችን ላይ የቅርብ ጸበል ልጥ መንከሪያ ይሆናል የሚባለው ይሄ ነው። ኢትዮጵያ ያላትን አቅም በሰፊው በመግለጥ ላይ ትገኛለች። ኢትዮጵያ ከኢንዱስትሪዎቿ አንደኛው የጭስ አልባ ኢንዱስትሪዋ ላይ በሰፊው እየሰራች ትገኛለች። የኢትዮጵያን ኤርላይንስ ከፍተኛ የሚባል ከአፍሪካ ምናልባትም አንደኛ ሊባል የሚችል ሰፊ ማስፋፊያ ፕሮጀክቶችን እየሰራ ነው። እዚህ የሚመጡ የሚያርፉ እያንዳንዱ ቱሪስቶችም ተጓዦችም ወደ እነዚህ ሰፊ መዳረሻዎች በመሄድ ኢትዮጵያን አፍሪካን ይመለከታሉ ተብሎ ይጠበቃል። ለኢትዮጵያ ይህ ነው የማይባል ግዙፍ የውጭ ምንዛሬም ያስገኛሉ። የገጽታ ግንባታችንም በእጥፉ የሚያጎለብት ይሆናል። የዘመነ ገጠር የዘመነ ገጠር ለኢትዮጵያ አኗኗር በጣም ወሳኝ የሚባሉ ከተማው ለምቶ ገጠሩ ደግሞ ካለማ ኢትዮጵያ ያሰበችውን ልማት ብልጽግና ማረጋገጥ አትችልም። ይሄን ለማረጋገጥ የገጠር ኮሪደር ልማት እንዲሁም በገጠር የደረጀ የመንደር ልማትንም እየተመለከትን እንገኛለን። ኢትዮጵያ እያንዳንዱ አርሶአደር ሕይወቱ መቀየር ካልቻለ ኢትዮጵያ የምታስበውን ሙሉ የተሟላ ልማትን ማረጋገጥ አትችልም። እንዲሁም የአርሶአደሩ የአኗኗር ዘይ እስካልተቀየረ ድረስ በሀገር አቀፍ ደረጃ የሚታሰበው ብልጽግና መረጋገጥ አይችልም። ኢትዮጵያ ይሄን ለማሰናሰል የኮሪደር የገጠር ኮሪደር ልማትን እየተገበረች ይገኛል። በነገራችን ላይ በሌሎች ሀገሮች መንገድህን በዚህ ቀይስ፣ ቤትህን በዚህ ቀባ፣ በዚህ ስታንዳርድ ገንባ ማለት ነውር ነው። በእኛ ሀገር ግን የኢትዮጵያ መንግስት ይሄ ግን ኃላፊነት አለበት። ምክንያቱም እያንዳንዱን የከተማ ፕላን የገጠር ፕላን ማስተር ፕላን ተሰርቶ ኢትዮጵያ ፊውቸር ላይ ይሄን ትመስላለች የሚለው ካልተሰራ ማንም መጥቶ ለእኛ ሊሰራልን አይችልም። ስለዚህ ኢትዮጵያ በዚህ ረገድ ከፍተኛ ደረጃ እየሰራች ትገኛለች። እንዲሁም በአዲስ አበባ የምንመለከተው የከተሜነት ጉዞ ይሄ ከቅርብ ጊዜ ወደዚህ እየተመለከትን ያለ ነው። ሰዎች በማታ በሰፊው በማስ ወክ የማድረግ ስፖርት የመስራት የመነቃቃት ነገር እየተመለከትን ነው። በአዲስ አበባ ከዚህ በፊት የምሽት ጭፈራ ቤቶች፣ መጠጥ ቤቶች ውስጥ ነበር። አሁን በተቃራኒው ሳይክል ያለው በሳይክል ወክ ያደርጋል። እንዲሁም የተቀረው ሕብረተሰብ በሰፊው መንገዶች ላይ ወክ እያደረገ ይገኛል። ኢትዮጵያ በአዲስ መንገድ እየተገለጠች ትገኛለች። እንዲሁም ቤተሰቦች ልጆቻቸውን ይዘው መጫወቻ ቦታዎች ላይ እየሄዱ ይገኛሉ። ወጣቶች በማታ ጭምር ኳስ እየተጫወቱ ነው። ኢትዮጵያ ከተሜነትን እያነቃቃች ነው። እንዲሁም አዲስ አበባ ከዚህ በፊት የምትታማበት የጽዳት ጉዳይ ይሄ በሰፊው እየተሰራበት ነው። የመጀመሪያው የወንዝ ዳር ፕሮጀክቶቻችን ሙሉ በሙሉ ሽታን እያስቀሩ ነው። ሁለተኛው ሰዎች በየመንገዱ ይጸዳዱ ነበር። አሁን በከተማችን እየተመለከትን ያለንበት መንገድ በየቦታው ሽንት ቤቶች ይገኛሉ። ይህ በአፍሪካ እንደ አፍሪካም እንደ ኢትዮጵያም የምንወቀስበትን የንጽህና ጉድለትን ሙሉ በሙሉ እየቀረፈ ሆኗል። አሁን ወደ ሁለተኛው ጉዳያችን እንሸጋገራለን። ፊርማው ሳይደርቅ የተቀደደው የጋዛው ስምምነት። ይህን ስምምነት ስንመለከት በውስጡ ብዙ ጉዳዮችን ይዟል። በመረጃዎች እንመልከተው። የሰላም ስምምነቱ ከተፈረመ በኋላ ጋዛ ሰላማዊ መሆን ጀምራ ነበር። የመጀመሪያው ችግር የተፈጠረው እዚህ ጋር ነው። ሐማስ በየአደባባዩ እርዳታ ሰርቀዋል፣ መረጃ ለእስራኤል አቀብለዋል፣ በጦርነቱ ጊዜ አልተባበሩኝም ያላቸውን አካላት እየፈለገ እያደነ በየአደባባዩ ላይ መግደል ጀመረ። ይሄ የመጀመሪያው የጋዛን ሰላም የበጠበጠም ሰላም የነሳም ነበረ።

ሃማስ ላይ ዝተውበታል አላርፍ ካሉ ገብተን እንገላቸዋለን ብለው ነበር። እሳቸው የሰላም ስምምነቱን እንዳፈራራሚም ጉዳዩ ላይ ነጎሼት እንዳረገ አካል ከሳቸው የማይጠበቅ ኃላፊነት የጎደለውን ንግግር አሰምተዋል። ኢፍ ሃማስ ከንቲኒዩዝ ቱ ኪል ፒፕል ኢን ጋዛ ዊች ዋዝ ኖት ዘ ዲል ዊ ዊል ሃቭ ኖ ቾይስ ባት ቱ ጎ ኢን ኤንድ ኪል ዘም። የተኩስ አቁሙ ስምምነት ከተፈረመ በኋላ የ አይዴፍ ወታደሮች ወደኋላ በማፈግፈግ በየሎ ፍላጎች ቦታዎችን እየለዩ ነበር። በዚህ ሰዓት ነው ሐማስ ድንገተኛ ጥቃት እስራኤል ላይ የፈጸመው። የእስራኤል መንግሥት በታንክ መቆሚያ እንዲሁም በስናይፐር ተጠቅቻለሁ

ነው ብሏል። ና እስራኤል ኦን ዘ ዲፈንስ ዊዝ ኤር ስትራይክስ ኦቨር ጋዛ አፍተር ሃማስ ቴሮሪስት አታክድ እስራኤሊ ትሩፕስ ኢን ኤ ክሊር ቫዮሌሽን የአሜሪካ መንግስት የሰላም ስምምነቱን ሃማስ ጥሶታል ብሎ ተናግሯል። ሃማስ ግን መልስ ሰጥቶበታል። ማስተባበያም ሊባል ይችላል። ሃማስ እንዲህ ብሏል። ሃማስ ክሱን ሙሉ በሙሉ ውድቅ አድርጎታል። ለክሱም መሰረተ ቢስ ፖለቲካዊ እርምጃ ብሎታል። እንዲሁም በጋዛ የውስጥ ቀውስ ውስጥ ማን ማን ባለድርሻ ናቸው? የመጀመሪያው ሐማስ ተጠያቂ ነው። ሁለተኛዋ እስራኤል፣ ሶስተኛዋ አሜሪካ ነች። ሐማስ አንድ አነጋጋሪም አጠያቂም የሆነ መረጃ ወጥቷል። ይሄ ደግሞ መረጃ የወጣው በአመራሮቹ በኩል ነበር። ሐማስ ከዚህ በፊት በዶናልድ ጄ ትራምፕ ሻርም አል ሼክ ላይ የተፈረመውን ፊርማ ሙሉ በሙሉ የሚቃወም ነው። ሐማስ የፈረመው ሙሉ በሙሉ ትጥቅ ሊፈታ ነበር፣ ግን አመራሮቹ እንዲህ ሲሉ እየተደመጡ ነው። ሐማስ ትጥቅ መፍታት አጠራጣሪ የሆነበት አንድ መረጃ በደንብ እንመልከተው። ሐማስ እንዲህ ብሏል፣ ትጥቅ የሚፈታው የሚያስፈታው ማን ነው? እኛ ትጥቅ ንፍታ። እሺ፣ እስራኤልስ ኒውክሌሯን ትፈታለች ወይ? ብሏል። ይሄ ማለት ሐማስ ትጥቁን ይፈታሉ ወይ የሚለውን ነገር አጠራጣሪ ነው። ዋይ አር ዘ ወፐንስ ቢንግ ሃንድድ ኦቨር፣ ወል ዘር ኢዝ አ ኳስቲን

እኛ ለስምምነቱ እንገዛለን ብሎ በድጋሚ ቃሉን ሰጥቷል። ጄዲቫንስ ልዑካናቸውን ወደ እስራኤል ይልካሉ ተብሎ ይጠበቃል። ጄዲቫንስ እና ልዑካቸው በእስራኤል የተኩስ አቁም ስምምነቱ አተገባበር ላይ በሰፊው ይሰራሉ ተብሎ ይጠበቃል። በሐማስ እንዲሁም በአይዲኤፍ በኩል የነበረው የሻርማልሼክ ፊርማን ለመጣስ የተደረገው ሂደትን የአሜሪካ መንግስት በጥብቅ አውግዞታል። እንዲሁም የግብፅ የውጭ ጉዳይ ሚኒስቴር ሐማሶች ለዚህ ስምምነት ተገዙ ሲል ነበር። Ending the war should be sustainable. This is the only game in town and we have to move forward with the implementation. አሁን በዓለም አቀፍ ደረጃ ሐማስ ከፍተኛ የሚባል ተቃውሞም ፕሬሸርም እየገጠመው ይገኛል። እንዲሁም የጋዛ ህዝብ በሰፊው ለሁለት ተከፍሏል። በጋዛ ውስጥ በጋንግስተርነት የሚንቀሳቀሱ እንዲሁም የጎሳ ግጭቶችም እየበረከቱ ይገኛሉ። ሐማስ በሰፊው አሁንም ራሱን እያደራጀ ይገኛል። ግን ይጠበቅ የነበረው ሐማስ ትጥቅ ይፈታል ነው። ሐማስ ትጥቆቹን በማደራጀት እንዲሁም ስንቆቹን ለሐማስ ስደተኞች ይደርሳል የተባለውን ኃላፊነቱን ወስዶ በሰፊው እየሰራ ይገኛል ሐማስ በእርግጠኝነት በትንሽ ጊዜ ውስጥ ወደ አቋም ይመለሳል ተብሎ ይጠበቃል። ይህ ሀሳብ ዴሊ ነው። በቀጣይ አዳዲስ አጀንዳዎችን ይዘን እስከምንገናኝ ሰላሙ ነው።